አቤት አቤት ውበት፣ አቤት ፈገግታ፣ አቤት ማማር፣ አቤት መድመቅ፣ አቤት ቁንጅና! የእውነት ቢደነቅ ቢደነቅ የማይወጣለት ቁንጅና፣ የቤዚና የማርኬ ቁንጅና። ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች፣ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ ቢዚና ማርክዬን እያው እኔ አይሞላልኝም ሁሌ አይሞላልኝም፣ ውዶቼ ይሰራለኝ ማለት ያው ዩቲዩብን በትርፈ ሰዓቴ ነው ምሰራው። ሰራለኝና እያ አልተመቸኝም። ብዙ ብዙ ጊዜ ቪዲዮ ቶሎ ቶሎ ለመስራት ትንሽ አስቸጋሪ ነው እና ዛሬ ደግሞ ከብዙ ጊዜ በኋላ ማርክየን እና ቢዚን ይዤ መጥቻለሁ። ከአንድ ሳምንት አይሆነኝም በነ ቢዛና በነ ማርኬት ከሰራሁ ግን ያው ፎቶቸውም ፖስታ ፖስት አደርጋለሁ ግን ጊዜ የሚባል ነገር አለ። ጊዜ ጊዜ ጊዜ ጊዜ እያጠራኝ ነው ውዶቼ፣ የእኔ ውዶች። ማርኬንም ቤዚንም እኔ በፍቅር ነው የምወዳቸው። በጣም ከምወዳቸው ዩቲዩበር አንዱ ማርኬ ነው። በማርኬ ውስጥ ደግሞ ቤዛ አለች። ቤዝዬ በጣም ምወዳት ቆንጆዬ፣ የማርኬዬ ቆንጆ እንግዲህ ዛሬ ምር ብሎባቸው ደስ ትላንት ራሱ በጆሲ ቤት ዩኒ ፍራንክ ሲደራረጉ ነበርና የኔ ቆንጆ ቤዚኮ ግን ማለት ነው። የእውነት በጣም የሆነ እንዴት ናት! ገና ውጭ ጭዬ ጥጥነት ልጅ ናት፣ ግን ደግሞ ድንጉጥ ናት። ድንግጥ ቶሎ ድንግጥ ምትል አይነት ልጅ ናት ና የኔ ቆንጆዎች የኔ ምርጫ ምርጦች የኔ ውቦች በጣም ወዳችኋለሁ ሁሌም ፍኩልኝ ሁሌም ድመቁልኝ ሁሌም ይመርባችሁ ማርኬም በጣም ምርጥዬ ልጅ ጨዋለች ሰውን የማይነካ ሰውን እውነት ለመናገር እና በርቱልኝ እንግዲህ ማታ ደግሞ ቪዲዮችሁን በጉጉት እንጠብቃለን ግን ይባቸው እግዚአብሔርን እንዴት እንደሚያምሩ ይሁኑ በቃ ትናንሽ ቆንጆዎች ማርኬ እንኳን ትንሽ አይደለም አይደል? ማርኬ ትልቅ ነው፣ ትልቅ ነው አይደል? ማርኬ ግን ከቤዛ ቤዝዬ፣ እውነት እኔም ፊቷን ፊዚካልዋን ሳይሆን በጣም ጥንጥዬ ልጅ ነው የምትመስለኝ። ማርኬም ያው ትልቅ ስላችሁ በእድሜ ምናምን እንዳትወስዱት፣ ግን የሆነ በቃ ፊቱ ላይ ተለቅ ያለ ሰው አይነት፣ መጠጥ ያለ ሰው አይነት ፊት ነው ያለው ማርኬ ማለት ነው። ቤዛ ደግሞ የሆነ የትንሽዬ ልጅ ፊት ነው ያላት። ታድለሽ በተለይ ሴት ሆነሽ እንደዚህ አይነት ፊት ፈጣሪ መስጠቱ በራሱ ትልቅ እድለኝነት ነው። ምክንያቱም ብዙ ጊዜ ሴቶች ትልቅ ስንባል አንወድም፣ ወይም ደግሞ የሆነ ያረጀ ፊት እንዲኖረን አንፈልግም አይደል? እውነቱ እውነቱ እንነጋገር። ለምን እንደሆነ ባላውቅም ሴት ልጅ ብዙ ጊዜ ትልቅ እንድትባል አትፈልግም። በጭራሽ በቃ ግደለኝ፣ ትልቅ ከምትልፍ ነው የምትልፍ ሁሉ እና ያው ሁሉም ሳይሆን እኔ ለምሳሌ አሁን እድሜ መደበቅ አልወድም፣ በእውነቱ ማለት ነው። እድሜ መደበቅ አልወድም። ምክንያቱም እድሜ ያው አንዳንድ ጊዜ ሴት ልጅ ካረጀች ያው ከተዳርጋ ወይም ደግሞ ትልቅ ከሆነች ከተዳርጋ ምናምን ስለሚያያዝ ነው እንጂ እድሜ የሚያስደብቅ ምንም ነገር የለም። ፈጣሪም አይወድም እድሜ መደበቅ።